እንግዲህ የሰይድ ጓደኞች በቤቱ ሲሄዱ በአዩ ጥፊ እየተጠፈጠፉ እንደበት እየተወለወሉ ከበር ላይ መመለስ ሆኗል ስራቸው ማለት ነው። እንግዲህ ዛሬም አንዱ ወደ አዩ ጋር ሄዶ ነበር ማለት ነው። እንግዲህ ከበር ላይ እንደምናየው በጥፊ እየጠፈጠፈች ውሃ ይሁን ሽንት ይሁን ደፍታበት ወደ መጣበት ተመልሷል ማለት ነው። ሰላም ሰላም! ውድ የተከበራችሁ የሸዋተ ሁለት ሚዲያ ተከታታዮች በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዘት ትትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? የሰላም ነኝ እግዚአብሔር ይመስገን። እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ አድርጉ እንላለሁ በቅንነት ማለት ነው። ውዶች ይሄ የሚያስተምር ነገር ታገኙበት አላችሁ ብዬ ሳይሆን ምናልባት ወደፊት እግዚአብሔር እድሜና ጊዜ ሰጥቶን ከሰራንበት መልካም ነገር ልታገኙበት ትችላላችሁ ማለት ነው። እና እኛም እንግዲህ ከማዳም ኩሽና ስንወጣ ጥሩ ነገር እንሰራበታለን ብለን እናስባለን። እስከዛው ግን እናንተ ሰብስክራይብ አድርጉን ማለት ነው። በቅንነት ሰብስክራይብ ማድረግ ችግር የለውም እና ሰብስክራይብ አድርጉን። ሰብስክራይብ እያደረጋችሁኝ ቤተሰብ ለሆናችሁኝ በእውነት ከልብ ነው ምስጋኔ ማለት ነው። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ልጃችሁ የተባረከ ይሁን እላለሁ ማለት ነው እና እንግዲህ ዛሬ የመጣሁት ባዩና ባዩ ብቻ ነው። እንግዲህ ያዩ ጓደኞች ወደ ሰይድ ቤት መሄድ አልቻሉም ማለት ነው። ምክንያቱም ወደ እሱ ቤት ሲሄዱ እንግዲህ ገና ከበር ላይ በጥፊ እየተጠፈጠፉ ነው የሚመለሱት ማለት ነው። እንግዲህ ዛሬም የሰይድ ጓደኛ ወደ ቤት ሄዶ ነበር ማለት ነው። ሆኖም ግን ተጠፍጥፎ በጥፊ ተባሮ ወደ መጣበት ተመለስ ተብሎ ተመልሷል ማለት ነው እና በዚህ ልክ እንግዲህ ሰይድ እኔ ምን እያሰበ ምን እየሆነ እንደሆነ አላቅም። ይህች ባቄላ ከጠነከረች አትቆረጠምም እንደሚሉት ነገም የኔ ይሆናል ይሄ ነገር ነገም ለእኔ ይሆናል እና እስቲ ቆይ ብሎ ራሱን ከራሱ ጋር አለመመካከሩ በጣም ትንሽ ያሳስባል ማለት ነው እና እኔ ያሳሰበኝ የሰይድ ጉዳይ ነው። ነገ የሆነ ነገር እንዳታረገው ብዬ ነው ማለት ነው እና ምንድና ያለችው ትናንትና፣ እንግዲህ ሳምንት ከሳምንት ደግሞ ሶስት ቀን ከሶስት ቀን ደግሞ ደቂቃዎች ይቆጥራለት ነበር ማለት ነው። እንደዛ ሲሆን ደግሞ የሆነ የታሰበለት ነገር አለ ማለት ነው እና እሷ የምትፈልገው ሀፍቱን መውረስ ነው። ሀፍቱን ወርሻው እቀመጣለሁ አለች ማለት ነው እና ግን ከሰይድና ከአዩ ቀድሞ የሚሞተውን ማነው የሚያውቀው? ፈጣሪ። ስለዚህ እሷ ይህን ያክል እርግጠኛ የሆነችበት ምንድን ነው ነገሩ እና እንግዲህ ጓደኛው ውስጥ ወደ ቤት ሄዶ የተመታበት ምክንያት ምን ይሆን? በር ላይ ወደ ቤት ሄዶ በጥፊ ብላ ውሃ ደፍታበት፣ እኔ እንጃ እንዲያው ንጹሕ ውሃ በሆነ ሽንትም እንዳይሆን ብዬ ፈራሁና ውሃ በጆግ ደፍታበት በጥፊ ሁለቴ አጣፍተው መሬት ጥምጥ ጠቅለል ብሎ ደግሞ እስወደቀ ምስኪን። እና በጣም ያሳዝናል። ያዩ ጉዳይ ያሰጋልና እንደው በናዝሬት ያላችሁ ሰዎች ተባብራችሁ ተባብራችሁ ሱመያ እንዳለችው ወደ ይሄ ምንድን ነው የሚባለው መጃኔን የሚገኝበት ሆስፒታል፣ ይሄ እብዶች የሚኖሩበት ሆስፒታል ወዴት ነበር? ምንድን ነበር የሚባለው? አማኑኤል፣ ወደዛ ሆስፒታል ብታስገቧቸው ብታስገቧት እና ለትንሽ ቀን ራሷን ብትቆጣጠር ጥሩ ነው ላለው እና ሐኪም ቢያያት ሐኪም ቢያያት እላለሁኝ እና። ነገ ጠዋት ሰይድን የሆነ ነገር አድርገው አጀብ አጀብ ብዬ ነበር ወይም ብለን ነበር ከምንል እንደዛ ይሻላል ማለት ነው። እውነት እውነቴን እኮ ነው። እንዴ ልጅቷ በጣም አበዛችው። ምን ሆና ነው በዚህ ልክ ዝም ብለ መጠፍጠፍ ሆነ ስራ ኮ ትልቁንም ትንሹንም በጥፊ የዛ ኔ ላይ ጥርሱን በቡና ማንከሽከሻ አወለቀችበት ማለት ነው። ይሄኛውን ደግሞ እንግዲህ በጥፊ ሁለቴ አገናትራ ማጅራት ውስጥ ከሚዞር ድረስ ማለት ነው እና አንጋዳ ጣለቹ ማለት ነው። እና በጣም ከባድ ነው። እውነት እኔ ምን ብዬ እንደምናገር ራሱ ቃላት እያጠረኝ ነው። እና እኔ መልእክቴ ዛሬም ሆነ ነገ ለሱመያ ነው ማለት ነው ከዚች እናት ከዚች እኔ ስንት ኪሎ ሜትር ራሱ ረቂ እንደምልሽ አላቅም። እኔ እንጃ፣ ብቻ አዩ ተብሎ የሚጠራበት ቦታ ባትኖሪ ደስ ይለኛል ብዬ አስባለሁ። ምክንያቱም ይቺ ለማንም አትመለስም እንዴ? አታይዋትም እንዴ? ጠብ ያለሽ በዳቦ እኮ ነው የምትለው። ልጁ ገና በር ነው ያንኳኳው። ምንም ነገር አላየም፣ ምንም ነገር አላወራም። እንግዲህ በጥፊ አጠናግራ ጣለችው ማለት ነው። ሁለት ጊዜ በጥፊ ስትለው እሱ ደግሞ እንግዲህ ዞረበት መሰለኝ ድፍት አለ። ከባድ ነው በጣም። እኔ ልጁ ምን ያሳዘነኝ ግን ጥርሶቹን ባፉጠ ጥርሶቹን ከአፉ አስተፋችሁ ብዬ ነበረ። ግን ብዙም አልጎዳውም መሰለኝ፣ ብቻ አላቅም። አንገቱን አጣሙ እንግዲህ ልጁ በጣም አዝኗል ማለት ነው። እና ትናንትናው ልጅ እንግዲህ ክስ ላይ ነው ተብሏል። ያው ጥርሱ ወልቆበት፣ ጥርሱን መንገጭ ሊሆን ብላ ጥርሱን አስወልቃበታልኝ ማለት ነው። ከሷታል ሲባል ሰምቻለሁ። እና አዩ በረኪና በዚህ ልክ እንግዲህ አብዳለች ማለት ነው። ሰይድ ከዚች ጋር እንዴት እንደሚኖር ባላውቅም ማለት ነው። እና እውነት እውነት እላችኋለሁ ለሰይድ ግን መጥኔውን ይስጠውና እኔ ቢያስብ በተለይ በሰይድ ዙሪያ ያላችሁ ሰዎች ለራሱ እንዲጠነቀቅና ይቺ ልጅ ወደዛ ፈትቷት ካዩ ጋር ከሱመያ ጋር እንዲኖር ብታደርጉ ቢፈታትስ። ሲጀመር ሲጀምር ንብረት ነው ይች የምትፈልገው ምንድን ነው ያለችው? ያዩን ቤት ይሰጠኝ ማን ነው ሱመያ ቤት ለኔ ይደረግልኛለች ማለት ነው። ባልለፋችበት ባልሰራችበት፣ ይቺ ልጅ እንግዲህ በሰው ሀገር አስር አመት ሙሉ ከእሱ ጋራ ለፍታ ጥረው ግረው ያገኙት ነውና እሱ ደግሞ በሱመያ ነው የተሰራው ቤቱ። ስለዚህ ለሱመያ ከሆነ የሱመያ የሱመያ ነውና ምንድን ነው ያለችው? ለሱመያ ወደፊት ሰርተን ለሱመያን እንሰጣታለን። ስለዚህ አሁን ላይ ለኔ ይሰጠኝ፣ የሱመያ ቤት በኔ ስም ይደረግድኛለች ማለት ነው። እና ልጅቷ ሲጀመር የሱመያ የሆነ ነገር ሁሉ ይጣፍጣታል ማለት ነውና እኔም ለሱመያ መልእክት ማስተላልፈው ሄደች ቤቱን በራስሽ ስም አድርገሽ ከዛ አንቺ አትኑሪበት ልጆችሽ ወደፊት ይኖሩበታል እያከራየሽ ገንዘቡን ለልጆችሽ እየተቀበልሽ ታኖሪዋለሽ ማለት ነውና እውነት በጣም ከባድ ነው አዩ በረኪና በጣም አበዛችው ማለት ነውና እኔ ሰይድም ለምን ዝም እንዳላት አላውቅም እውነት እንደዚህ በቤቱ እንግዳ ሲመጣ እየጠፈጠፈች በጥፊ የምታሰናብት ከሆነ ማን ነው ከሱ ቤት የሚመጣውስ ማን ነው ከሱ እሱን ስ የሚጠይቀው ወደፊት እኮ ጓደኛ አልባት አድርገዋለች ይሄ እኮ ታሞ እንኳን ቢተኛ እኮ ጠይቀው ሰው አያገኝም። እና እኔ በጣም ነው ያሳዘነኝ ሰይድ ነው ያሳዘነኝ እውነት፣ ብቻውን ቀረ ሰው ጓደኛዬ ብሎ ሲመጣ አቤት ግባ፣ ቡና ላፍላ፣ ውሃ ምን ትፈልጋለህ ይባላል። እና እሷ ግን ገና ከበረ ላይ በጥፊ በጆግ አናት አናቱን እየቀጠቀጠች እንግዲህ አባሮ ዋዴ ማለት ነው። አንድ ጓደኛውን ብቻ ከባድ ነው። ያዩ በረኪና ጉዳይ ማለት ነው እንዲህ የሚታለፍ አይደለም እንግዲህ እውነት እኔ ምን እንደምላት አላውቅም። አዩ በረኪናን ፈጣሪ ማረሽ ከማለት ውጭ ምን ይባላል? ፈጣሪ ማርሽ ነው የምላት። ፈጣሪ ማርሽ አዩ በረኪና ምህረቱን ይስጥሽ። ላይክ ሼር አድርጉ።